አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዴቱ ተከታታዮቼ ይኸው ላችሁ ምጣዲ ልገዛ ነው ማለት ነው። የሆነች ምጣዲ ላቀች ይገዛልሻል ምናምን ብላ አይታችኋት ባለፈው። ከዛ ያኔ ምጣድ ግዢ ብላ ሰጠችኝና ያው እንግዲህ የላቀች ሳይሆን የዚኛው ምጣድ ማለት ነው ልገዛ ነው። ይኸው ላችሁ ይህችን መርጫ አለሁ። እንግዲህ እንሻላህ ወስጃ ሟሽቼ ምናምን እንትን ላችኋለሁ። እና ላቀች እና ይሄ ይለያያል ያኛው

እንትን ማለት ይቻላል። ያኔ ጭርስት ማድረግ ነው ሰት ለዋን ደሞ ሲሆን ደሞ ሀገሩ ሙቀት በጣም ስለሌለው አንድ ቀን ከሀገሩ እስከ አራት ቀን እስከ ሶስት ቀን ይሆናል። እና ይህን ይመስላል። መጀመሪያ እንትን ነበረው ከላይ የተለጠፈ ነገር፣ ያንን ላቅ ነው ሙቀት ሲነካው እና ይህን ይመስላል። አሳያችኋለሁ። አሁን ሲከፈት አሁን አሳያችኋለሁ ትንሽ

ጭንቀት የሌለበት ሰው የለም። በነገራችን ላይ አላህ እንዲሁም ይድረስልን። በጣም አንድ አንዱ በጤና አንድ አንዱ ደግሞ በሌላ ሙሲባ በጣም ፈተና ብዛት ያለበት ጊዜ ነው። አላህ ይድረስልን። ዴዋ አላህ ፍርጃ ግሌታ ጭንቀትሽ ነው ምለው ደርሶ አድርገና ነው ብስሚላ

እንትን የሆነች ነገር አለች። ዛ ዝሮ ዛሬ ሁለተኛ ቀን ነው መጋገራችን ዝሮ እስኪ ነውና እንግዲህ ያው እንግዲህ ዋስትና አለው አንድ አመት ለዛዝች ዝች ላይ ወንጭ ይያርግ ታስቀራለች ይስተካከላል። የመጣሁልሽ እስኪ ይሄን ይመስላል። እንጀራው ይሄን ይመስላል ላይ ካረጋለሁ ብለን። በነገራችን ላይ ይሄ ምንድነው ጤፍና ነጭ ጤፍና እንትን ነው። ትንሽ ደግሞ ሩዝ ዝም ብሎ ጤፉ ብቻ እንጀራዋ ነው ያምር ብለ ጀምሪበት ይላሉ። ባለውጭ ወጭ ጤፍም ቢሆን ብዙ ብዙ ስለማንጨርስ ጤፍ ጤፍም ቢሆን ብቻውን ችግር የለም መስላቸው። አይ ጤፍ ብቻውን እንትሆን እንጀራው አይወጣም ይላሉ። እና ያ ምንድነው አሁን አብሽ አለው ድምብላል አለው። ከዛ በቃ ይሄን ይመስላል። አይዋ እንጀራ መጋገር ቤቱ አሪፍ ነው። ገበያ የሚገዛ እንጀራ በጣም ይቦካል። በዛ ላይ ደግሞ ምንድነው ደግሞ የሚጨመሩት ነገር አይታወቅም ምናምን ነበር እና እዛ የቤት ነው የመሰለ የለም። ህትዬ ተመዞርም ሩቅ ቦታ ከመሄድም ግልግል ያርገሽኛል። እንግዲያ ራሴ መሄድ እያቃተኝ እንጂ መተሽ መጋ ከጫሽ ከፈለግሽ ሁላችሁም የሚያስጋግሩኝ ያው ትንሽ ራቅራቅ ስለሚናይ አብሽሪ ይብለውኛል። አንዲት ጎረቤት አለች፣ እንዲዘው ባለሱቅ እሷም ዘና በይ ብላኝ ለውጭ ሀገር የኖረች ነበረች። እንደ ዝ ስደት ታውረድን ታውቃለችና፣ ፋጦም ደግሞ ነበር ነበር ታምር ላይ

ጤናሽን ይስጥሽ፣ ያለ ያቆይ ሽበያት ሆይ እያለች ነው ደስ ብሏትና እና ደግሞ እሷም ውጭ መሄድ ትፈልጋለች ና ዲዋር ጎማ ላይ ያሳካልሽ በሏትና፣ አረቦቹን ፈልጉልኝማ ብያቸው በሚታወቅ ሰው ፈልገውልኝ ነበረ እሺ ብለው ነበረ እና በቃ ዙሮ እስኪ ምርጥ ሰው ካለ የምታውቁት እስኪ ንገሩ ንገሩኝና ወይም ነገ ቪዲዮ ስራ ስትወል ላይ ፓስፖርቷን ይዛለች ምናምንና በሚታወቅ ሰብታድሬስ ሲላይ ነበር። አሁ እንግዲ ቋንቋ አታውቁ እንግዲ አታውቁም፣ ግን ለስራ ወደ ኋላ እሺ እሺ እና እስኪ የምትችሉ ካላችሁ እስኪ ሳውዲ አረቢያ የምትኖሩ ልጆች የምታውቁት ታማኝ ቤት ለምሳሌ ክፉ ያልሆኑ ካገኛችሁ በጣም ምስኪና ልጅቱ ገራምናት ምናምና የቅርብ ቤተሰብ ነን እና ከቻላችሁ ስ የምትችሉ ካላችሁ አው አግኝተው ሊነበረ አረቦቹ ማለት ነው። የኔ አረቦች እነሱ ሁላቸውም አላቸው እና አንዲት ሶሬ ያገናኝተ ወይም ሳወራት ከርሜ ምናምን ከዛ በቃ ሸርጣ በዛች ምንትላለች እና ቋንቋ ቶሎ መግባት አለበትን። የቶሎ ነገሩ እንዲገባ ትፈልጋለሁ። እሷ ጋር ኢሻራ ማውራት አልፈልግም ምናምን ምናምን ምናምን ምንትላለች እና ነገሩን ስታጠብቀው ልብስ መተኮስ መጀመሪያ የልጆቼ ናቸው። ሀምሻ ልጆቼ ሌላው ሁላ ችግር የለም ምናምን ብላኝ አሁን ምን ብትል ጥሩ ነው፣ እኔ እሷ ጋር በኢሻራ ማውራት አልፈልግም። እንደገና ደግሞ ልብስ ልብስ የሚተኮስ የለም እኔ ቤት እያለች በሪከርድ ነው ሁሉን ያወራችኝ ያወራችኝ ይውላል። እና በኋላ ምን ብትል ጥሩ ነው፣ ልብስ መተኮስ መማር አለባት። ሁሉን ነገር ማወቅ አለባት። ያው እዛ ሀገር ስነድ ሁሉን ስራ ልንሰራ ነው። ግን እሷ ሶስት ልጆች አሉኝ አለች። አንዲቱ ሁለት አመቷ ነው አንዲቱ አንድ አመቷ ነው አለች። እኔ ስራ አለኝ ወጥቼ ሂጅ ልጆቹ እንዴት ናቸው ብዬ መደወል አለብኝ። ስትመጣ እኔ ቤት ቋንቋውን ችላ መምጣት አለባት እኛም በሶስት ወር አራት ወር ነው የገባን፣ ቀስ ብለን እኔ አሁን ቀልጣፋ መባል አይነት ሰው ነኝ እኔ ራሱ ሶስት ወር ፈጅቶብኛል። ከዛ እኔም እንዴት አይነት ነገር ለሱም ለልጅቱም ስነግራት ያው ስራ ቢበዛም ስራ ይሻላል እንደዚህ ካለ ነገር ምናምን አለች። እሷ ራሱ የምትችሉ ካላችሁ እህቶቼ እስኪ ፈልጉ ስራ ልጅቱ ለስራ ያው ያው ያው ንዝር ትናት ለስራ እና እንደዛ ነው እላችሁ እስኪ ከምትወጡ ልጆች ማለት ነው ሳውዲ ያላችሁ ሳውዲ ነው ለመሄድ የፈለገችው እና

ጭንቅላይ ላይ ያላችሁትንም ጭንቅታችሁ አላህ ያውጣልኝ። እህቶች ዋ አላህ የፈረጃውን ቅርብ የሆነ ነገር ያደርግላችሁ። አሰባችሁትን ሁላ ነገር ነው የምላችሁ። ውጆች የተለከፋችሁትንም የተለከፋችሁትን አላህ ይጠብቃችሁ። የተለከፍነውን አላህ በጥበቡ በሱ በምንም አላህ የሚያቅተው ነገር የለምና፣ አላህ ደርስ እንዲ አርጉልኝ ነው የምላችሁ ያለ አሰላሙ አሌይኩም ረህመቱላሂ